ጥር አስራ አንድ የጥምቀት ዕለት ቲሸርት አሳትማችኋል ተብለው የታፈኑ ልጆች ከመሬት በታች በሚገኝ ግራውንድ እስር ቤት ውስጥ ላይ ታፍነው ይገኛሉ። ይህንን መረጃ ሁላችሁም ስክሪናችሁን ጫና አድርጉና ሰንድ ሰንድ የሚለውን በሙሉ አጥፉት፣ እባካችሁ ለሁሉም ይዳረስ። ጥር 11 2017 ዓ ም በጅጅጋ ከተማ የሚገኙ የአማራ ወጣቶች ገርባሳ በሚባል የወታደሮች ማሰልጠኛ ካምፕ ውስጥ በሚገኝ ግራውንድ እስር ቤት ውስጥ ላይ ታፍነውና ታስረው ይገኛሉ። ቤተሰቦቻቸውም ሂደው ለማግኘትም አልቻሉም፣ እንዲያገኙም አልተፈቀደላቸውም። በዚህም የተነሳ በክልሉ ፕሬዚዳንት ቢሮ ውስጥ ላይ ገብተው የክልሉን ፕሬዚዳንት አቶ ምስጦፌን ቢያናግሩትም ከእኔ በላይ ነው ጉዳዩን ፌዴራል ስለያዘው እኔ ምንም ማድረግ አልችልም ብሎ እንደመለሳቸው ተናግረዋል። እባካችሁ የጅጅጋን ልጆች ማንም ድምፅ እየሆናቸው አይደለም እና እባካችሁ ድምፅ ሁናቸው። ከ250 በላይ ልጆች ታፍነውና ታሽገው ይገኛሉ። በዚህም የተነሳ 06 ቀበሌ በሚገኝ ምስራቅ ድል ትምህርት ቤት አካባቢ የሚገኝ ማተሚያ ቤቱ ባለቤቱም የት እንደገባ አልታወቀም። ይህ የምትመለከቱት የማተሚያ ቤቱ ባለቤት ነው፣ ቤኪ ይባላል። እሱም የገባበት እስካሁን ድረስ አልታወቀም። እባካችሁ ድምፅ ሁኑ። ከ250 በላይ በጅጅጋ ከተማ የሚገኙ የአማራ ወጣቶች ታፍነዋል። ገርባሳ በሚባል የወታደሮች ማሰልጠኛ በከተማዋ በምስራቅ በኩል በሚገኝ እንዲሁም ወደ ደጋቡር ወይም ወደ ቀብሪበያ በሚሄዱ ሰዓት ላይ ወደ ቀኝ ሲሄዱ ያገኙታል። እባካችሁ ሁላችሁም ይህንን መረጃ ሼር አድርጉ። ፍትህ ለጅጅጋ ልጆች፣ ፍትህ ለጅጅጋ ልጆች። አሁንም ፍትህ እንጠይቃለን ከኢትዮጵያ መንግስት አይደለም ከዓለም መንግስትና ከፈጣሪ ፍትህ እንጠይቃለን። ሼር አድርጉ። ድምፅ ሆኑ ሁላችሁም።